ኩሎማ ስለሆነ አለማወቅ ደግሞ የቆዳ በሽታ አይደለም። ስለዚህ በመውደዴም በማፍቃሪም በመሰደቤም በመገፋትም ራሴ ንሳየው ንጹ ልብ አለኝ። ነጹ ልብ ኑሮኝ ሰውን ለማስገባት አሰብኩ። ታዲያ ምንድ ነው ጥፋት? የፈኪን ቪዲዮ እንደሰማችሁት ነው። አሁን የተገፋ ነገር ነው ቅብ የሚያወጣው ሁላችሁም ደግሞ ኮሜንት ላይም ገብታችሁ ከምትሳደቡ በእኔ ላይ ቢደርስ ብሎ ኖርማል ነው። እንኳን ፈቀረች፣ እንኳን አፈቀርሽ፣ ጎበዝ ጀግና ነሽ። እውነቴን ነው። እንግዲህ ፋኪ ቢሰድቡኝ፣ ምንም ቢሉኝ ምንም እንትን አይለኝም ብሏለች። ኢሳም ግን በጣም ግራሚ ነው። ምን ነው ሽንቴ ምሪ እንዳይሆን አልክ። ይሄን አክል ምን ነው ማፍቀር መፈቀርም እኮ ያለ ነው። ስለዚህ ማፍቀር ያን አክል የሚካበድ ነገር አይደለም። እና ደግሞ አንዳንዴ ፍቅር የሚባለው በሽታ ከማይሆን ሰው ጋር ወዝዶ ያጋጥመናል ማለት ነው። አንዳንዴ ለመፍረድ አትቾክሉ ማለት ነው። ሁላችሁም ብቻ ያንን ሰው ለመፍረድ ያንን ሰው ለመጠለጠል አትቾክሩ የረጋ ወተት ቅቤ ያወጣል። ስለዚህ የኛ ክል በዚህ ልኩ ሰውን ለማስቀየም ያንን ሰው ስም ለማጥፋት ያንን ሰው እንትን ለማለት አትቸኩል። ምክንያት በኔ በሉ ይደርሳል። የሚደርስ ነገር ነው ይሄ ማለት ነው። ስለዚህ ብዙዎቻችሁ ደግሞ ሚዲያ ላይ ስላልወጣችሁ በቃ ወታችሁ ይሄ ነው ይሄ ነው ስላላላችሁ በአንዳንድ ሰው ህይወት አትሳለቁ። ስለዚህ ጥሩ አይደለም። በቃ ሀላስ የውስጧን ተናግራለች። ታፈቅረዋለች። ምንም ማድረግ አይቻልም። ስለዚ ስለዚህ ማናችንም አያገባንም ማለት ነው። አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት አለም ዳርቻ የረበና ሰላም በናንተ ላይ ይሆን። እና ሆ ዛሬ በአዲስ ነገር መጥቻለሁ ማለት ነው ለኔ ቤት አዲስ የሆናችሁ ሼር ላይክ ሰብስክራይብ ያረጋችሁ አበረታታችሁ ሁላችሁ ወዳችኋለሁ ያለሁበት ቦታ በጣም ጨለምለም ያለ ነው ምክንያቱም ቅድም ቪዲዮ ልስራ ተዘጋጅቼ ማለት ነው ጀረሳ አደረኩብኝና ኸላስ በቃ ቀያየርኩኝ ነገር የተውኩት አሁን ደግሞ እስኪ እዚህ ጭቃ ሆኚ ልስራ የተሰማኝ ላውራ ብዬ መጥቻለሁ ማለት ነው ሶ ዛት ቅድም የፋኪን ቪዲዮ የሰማሁት ነበረ ፋኪን ትላንትና ቪዲዮ ለቃለች ኤኒዌይ ዛሬ ነው የሰማሁት ያም ሆኖ እያለ ብዙዎቻችሁ በኮሜንት እየተሳለቃችሁ፣ ብዙዎቻችሁ በኮሜንት ብዙ ነገር እያላችሁ ነበረ። አንደገና ደግሞ የሳምን ቪዲዮ አይቼዋለሁ። እጇን ዘርግታ እየመጣችለት እንዴት እንደገፈትራት ክራንክ እራሱ ቢሆን አይደረግም። ምክንያቱም ሴት ልጅ እናት ናት፣ እህት ናት፣ ሚስት ናት፣ ልጅ ናት፣ አክስት ናት፣ አያት ናት፣ ሁሉ ነገር ናት ሴት ልጅ። ስለዚህ የሴትን ልጅ ክብር የሴትን ልጅ ማንነት የማታውቁ ወንዶች ቴክ ኬር አድርጉ ማለት ነው እና በሴት ልጅ ህይወት እንትነት ትበሉ። በቃ አልፈልግም ማለት ትልቅ ነገር ነው። ሁለተኛ ደግሞ ፋኪም ደግሞ ከሄክሮ ጋር ያላቸውን ግንኙነት እያወቅሽ ያንን ሰው ማፍቀር የለብሽም። ምክንያቱም አንዳንድ ጊዜ እናንተ እኮ የሆነ ቪዲዮ ሰምቼ ነበረ። ማታገቢው እኮ ቆንጆ ስላልሆንሽ አይደለም፣ ባል ስላጣሽም አይደለም፣ ብርም ስለሌለሽ አይደለም፣ ፍቅር መሊዝ ብሎሽ አይደለም ግን ሁሌ የሚደውልልሽን ስልክ አላነሳም ያልሽውን ሰው ትተሽ በቃ በጉጉት ምጠቅ አሁን በአሁን ደወለልኝ አሁን በሁን ለአንቺ የማይሆንን ሰው እየጠበቅሽ ጊዜሽን ተሳልፊያለሽ ማለት ነው። እያንዳንድሽ ስለዚህ ብዙዎቻችሁ የራሳችሁን ማንነት የራሳችሁን ሕይወት ደበቅ አድርጋችሁ በሰው ሕይወት አትሳለቁ። ለሰው በሰው ላይፍ ላይ ገብታችሁ ምን አገባችሁ? አባቱ በቤቱ የፈለገው መሆን ይችላል። እኛ ያየነው መፍረድ ነው፣ ባየነው ልክ ሪያክት ማድረግ አለብን እንጂ የናክል ማብጠርጠር የለብንም። በጣም ይሞቃል። እናት አባቴ ሬሞቴ እዛ ለማን ይሄዳል? እዛ ለማናቸውም ቤተሰቦቼ እና ፋኪም ማፍቀሬ ምንም ችግር የለውም፣ ብትሰድቡኝም ምንም ብትሉኝም እወጣዋለሁ ብላለች። በነገራችን ላይ እዚህ ጋር ቴክ ኬር ልተደርጉብት የሚገባ ነገር ምን እንደሆነ ልታይ ቀላቸው ያው፣ ኤኒዌይስ እንግሊዝኛው ብዙ ቀቶ ስላለኝ ያስቸግረኛል። ምን አትበሉብኝ ነው የሚባለው። ለማንኛውም በማፍቀሬ በመውደዴ ብትሰድቡኝም ምንም አይመስለኝም ብላለች። ምክንያቱም የተገፋ ነገር ነው መጨረሻው የሚያምረው ውብል አለች። ግን ቢሆንም እኮ ፈኪዚ ጋር የተገፋ ነገር መጨረሻው የሚያምር ቢሆንም ከማይሆንሽ ሰው ጋር ጊዜሽን ማሳለፍ ከማይሆንሽ ሰው ጋር እኮ መገፋት የለብሽም። ምክንያት እኛ ብዙ ጊዜ ለእኛ የሚሆኑ ሰዎችን ትተን ለእኛ በማይሆኑ ሰዎች ጋር ነው ሁሉ ጊዜ ጊዜያችን፣ ሰዓታችን የምንፈጨው፣ በሁላችንም ማለት ነው። ለእኛ የሚሆነው የሚጠቅመንን ትተነው ገፍተነው ከማይሆነን ሰው ጋር እንታገላለን። ለኛ ከማይመጥን ሰው ጋር፣ ለኛ ምንም ቦታ ከሌለው ሰው ጋር ጊዜያችንን እንፈጃለን ማለት ነው። ያ ደግሞ መሆን የለበትም። ስለዚህ አንቺ አህሙ ምርጥ ሰው ነው። ከሱ ምን አተሽ ነው ወደ እሳ ሄድሹ የናዝሪቱ ኢየሱስ ድረስ አለች አናንተ ነው እና አህሙ ለሴት ልጅ ሪስፔክት ያለው ሰው ጎበዝና ጠንካራ የምሬ ነው የምልሽ። ረቅጠሽውን እንኳን ሄደሽ ራሱ ለአንቺ ጠበቃ ሆኖ ቪዲዮ እየሰራ ነበር፣ ሼር እያደረገ እኔ ያለሁልሽ፣ አይዞሽ እያለሽ ነበረ። ብራንክ ራሱ ቢሆን ብዙ ነገር ማለት ይችል ነበረ። ግን ቢሆንም አሁንም ቢሆን እንደዚህ አይነት ብራንክ የቅርባችሁና አንቺ ወደ አህሙ ተመለሽ፣ ኒካ አስራችሁ ወልዳችሁ ክበዱ ማለት ነው። ድሮ ያሳለፍሽውን ላይፍ ኖርማል ነው፣ ምክንያቱም ያጋጥማል። እኔና የሆነ ሰውን ስላላጋጠም ብቻ ሁሉም ሰው አንድ አይደለም። ብዙ ሰዎች ይሄንን ላይፍ አሳልፎታል፣ አይቶታል፣ አግብቶ ፈቷ፣ አግብቶ ፈቷት። ደግሞ በአንቺ አልተጀመረም። እኛ ምናልባት ፍሬሾች ስለሆንን ይሄንን ነገር ስለማናውቀው ልናካብድ እንችላለን። ግን ቢሆንም ኖርማል ነው። ሰው እንኳን ባህራም የሚልከሰከሳል፣ ባህራም ከወንድ ጋር ተኝቶ ይነሳል። ይሄም አለ። ስለዚህ ባህላል አግብታችሁ የፈታችሁ ሰዎች ምንም ስጋት አይዛችሁም፣ እንዳይዛችሁ ያም ሆኖ ይህም ፈኪን ወደ አህሙ ተመልሰሽ ከአህሙ ጋር ኒካስራችሁ ባህላል ውለዱ ማለት ነው። እኛ የምንፈልገው ከአህሙ ጋር ሆነሽ እንድትወልጂ፣ ከአህሙ ጋር ሆነሽ በቃ ጥሩ ላይፍን፣ ጥሩ ጊዜን እንድታሳልፊ ነው የምንፈልገው። ምክንያቱም ሌላው ሰው ቤት ትጠጊው ለጊዜው ጥቅም ፈላጊ ወይም ደግሞ አንቺም ባለማወቅ ጊዜሽን ታሳልፍ ያለሽ። ምክንያቱም ያ ሰው በቃ ትክክለኛ ለአንቺ የሚሆነው አህሙ ነው ኦሬዲ ያለቀ ስለዚህ፣ ከሌላ ሰው ጋር አትነካኪ፣ አህሙ ይሻልሻል ተመለሽ፣ ብያለው ፈኪ ማለት ነው እና በዚህ ልኩ ደግሞ እንደዚህ እንትን ማለት የለብሽም። ፍቅር ማለት እውር ቢሆንም ወንዶች እንደተፈቀሩ ካወቁ ድልዴል አርግሽና ልሻገርብሽ ነው የሚሉት ድልዴል አርግሽና ልሻገርብሽ። ስለዚህ ወንድ ልጅ ሲያፈቅር እንጂ ሲፈቀር እናቴ እናት ላይ ነው ፍጥ የሚሉት። ስለዚህ አታፍቅሩ ሳይሆን ማፍቀራችሁን ግን ትን አርጋችሁ አትናገሩ ማለት ነው። ማፍቀራቸውን በጣም እንትን አርጋችሁ ለነሱ ወድሃለሁ አፈቅርሃለሁ ያለ እንትን እኮ ያለ እንትን እኮ አትበሉት። ምክንያቱም ወንድ ልጅ ስታፈቅሪ የሌለው በቃናቶች ላይ ፍጥ ነው የሚለው። ሶ ለሁላችንም ደግሞ አላህ ለእኛ የሚሆነውን ለእኛ ለህይወታችን አጋር ለእኛ ደስታን የሚፈጥረውን በውስጣችን ስናስበውና ስንፈልገው የሚኖር ወንድ እሱም ደግሞ እኛን እንደዚህ አይነት ሴት ባገኙ ብሎ የሚመኝ ከሆነ አላህ ያገናኘን። በተረፈው ግን ከእንደዚህ አይነቱ ያችንም የቺንም መበትኩልሽ ሞትኩልሽ ከሚል ወንድ ጋር በቃ የአሄራውን ህይወት ረስቶ ለዱኒያ ብቻ ከሚልፋቅ ሰው ጋር አትታገኝ እናቴ፣ አይሆንሽም። ለማንኛውም ውድ ቤተሰቦቼ ፀሐይ ፊት ለፊቴ ስላለነው እጄ እንደዚህ ያደረኩት እና ይወዳቸዋል። ለማንኛውም ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሼር ላይክ ያደርጋችሁ አበረታታችሁኝ ማለት ነው። ለቻናሌ አዲስ ሰው ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ እንዴት እንዴት ነው የሚያደርገው? ነባሮች ደግሞ አብሽሪ በርቺ፣ ጠንክሬ የምትሉ እጅግ አመሰግናለሁ ማለት ነው። አዳዲሶች ደግሞ ሰብስክራይብ ያደረጋችሁ አሳድጉኝ። እስኪ አንድ አስር ሺህ እንኳን አስገቡኝ። እንሻላ ካሁን በኋላ እኔ ደግሞ ጠንከር ብዬ ለመስራት ጎበዝ ሆኜ ለመስራት እጥራለው ማለት ነው። እናንተም ከጎን ሆናችሁ በርቲ ጠንክር የምትሉ እጅግ አመሰግናችሁ አለው። ባላችሁበት የረበና ሰላም፣ እዝነት፣ ራድየት በረጋዳ ይለያችሁ እያልኩኝ ዛሬ በዚህ ይሰናበታችሁ አለው። ከጠፋው ደግሞ እቅርታ። ከሰው ልጅ ተከመዝገት አይጠፋም ወጥቶ ከመቅረት ከድንገተኛ አደጋ አላ ይጠብቃችሁ። ህልማችሁ ተሳብቶ ያሰባችሁ ጥሩን ሆኖ በሰላም በደስታ ለሀገራችሁ አላ ያብቃችሁ ማለት ነው። ሰላም ፍቅርና አንድነትን አብዝቼ የተመኘሁላችሁ በያላችሁ በተላ ይጠብቃችሁ።